እርስትኝ ልጄ ነበር። ልጄ ያስደስተኝ ነበር። ያለብሰኛል፣ ያበላኝ ተቆራጥ አርግ ይጠግመ ነበረ። እሱ ሲሞትብኝ በጣም ሀዘን ገበኝ። ወዲህ በቃ የዚህ ዓለም ቤት ንብረት አያስፈልገኝም ብለው እማማስከው ዳኛው አሸልቧል። እጅግ በጣም ነው ያዘንኩት። የምሬ ነው ምላቸው። ስልኬን ስከፍት የእርሳቸውን እረፍት መስማት በጣም ከብዶኝ ነበረ። ሶል ታቀላችሁ እሳቸውን እየተንከባከበ በብዙ ነገር አጠገባቸው ሆኖ እየረዳቸው የሚኖር ልጅ ነው። እሳቸው ደግሞ ትናንት የከፈሉት ዋጋ ለሱ ዛሬ እሱ ደግሞ ለእሳቸው እየከፈለላቸው ያለው ዋጋ የሚገርም ነበረ። እግዚአብሔር ፈቅዶ ቢያድንለት መልካም ነበረ። ቢሆንም እግዚአብሔር አምላክ በስራው ስለማይሳሳት፣ ማንም ደግሞ ከሞት ስለማይቀር እስከ ወዲያኛው አሸልበዋል። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኑርልን። ብዙዎቻችን ቤታቸውን ለመቀየር ደፋ ቀና እያልን ነበረ፣ በኮሜንት እየተመለከትኩ ነበረ። እሳቸው ግን የሰማይ ቤታቸው እንደሚበልጥባቸው ሄደዋል። ሶል ደግሞ እንደ ልጄ ነው ብለው ተናግረዋል። ከዚህ በፊት በተለያዩ ቪዲዮዎች አይታችሁ ከሆነ ሶል እንደዚህ ሊያገለግሎት የቻለው ሊታዘዝወት የቻለው ልጆት ነ ነው ወይ ተብለው ሲጠየቁ፣ ልጅ አይደለም። እኔ አንድ ልጅ ነበረ እሱም ሞቶብኛል። ሶል ደግሞ ቤቴ የምትኖር አንዲት ልጅ ነበረች፣ የእሷ ልጅ ነው። ቤቴ ነው የተወለደው። መወለድ አልችልም እንዴት ላደርገው ነው መወልደው ብላ ስትለኝ፣ ውለጅውና እናሳድገዋለን ብያት ቤቴ ተወልዷልን ያሳድገዋለሁ። ስለዚህ መወለድ ቋንቋ ነው። ልጅ ነው፣ እንደ ልጅ ነው ማየው ብለዋል። እኔ እናት ትናንት ለሶል ዋጋ ቢከፍሉም ዛሬ ደግሞ ተንከባክቦ አስታሞ በማለፋቸው ለራሱ ምንም ጸጸት የሚባል ነገር አይኖርበትም። ማዘን አይቀርም፣ ምክንያቱም እንኳን የምትወድቱን ሰው በሞት ማጣት ይቅርና ከቤት ውሎ ወጥቶ ውሎ እስኪመጣ ትናፍቁታላችሁ እና ለሶል ይሄ ከባድ ነው። ቢሆንም ብዙ ማድረግ ያለብህን ነገር አድርገሃልና እግዚአብሔር አምላክ የወደደውን ነገር ለበጎ መሆኑን በማሰብ መጽናናት እንዳለበት ሁላችሁም እየሄዳችሁ በቤቱ እንዲታጽናኑት እጠይቃለሁ።